ፍቅር ሲይዛችሁ የመጨረሻ ማገናዘብ ማይችል ደደብ ነው የምትሆኑት። ባለ ሶስት ኩላሊቱ፣ ዛሬ ልዩ እንግዳችን። ዋትሳፕ ቢቱ ፋሚሊ እንዴት ናችሁልኝ? ቹ ቦይ ዋይዲቶን ባበደ ቀውቴ ሪያክሽን ቪዲዮ ተመልሼ መጥቻለሁ። መሳቅ ከፈለጋችሁ፣ ዘና ፈታ ማለት ከፈለጋችሁ ትክክለኛ ቦታ ላይ ናችሁ። ይህንን ቪዲዮ እስከ መጨረሻው ተመልከቱ። እንደተለመደ ሁላችሁም አንዳችሁ ሳትቀሩ ሁላችሁም ቪዲዮውን ላይክ በማድረግ ጀምሩ። የተሰማችሁን ሃሳብ፣ አስተያየት በነጻነት ኮሜንት አድርጉልኝ። ይህንን ቪዲዮ ለወዳጅ ዘመዶቻችሁ ሼር ማድረጋችሁ እንዳትረሱ። በዚህ ቻናል አዲስ የሆናችሁ እናንተም ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ሁኑ። የደወል ምልክቷንም ኦን ማድረጋችሁ እንዳትረሱ አዳዲስ ሲለቀቅ ኖቲኬሽን ሊደርሳችሁ። የዛሬውን ቪዲዮ ተጋብዙልኝ፣ መልካም ቆይታ ይመቻችሁ። ንደው ወዴት ልንደው እሱን እየሄድን እንነግራለን

ቤተሰብ ይህ ቪዲዮ ምን አስተማራችሁ? ማለት ምን አስተማራችሁ ሲሆን ምን ታዘባችሁ? ጋድ 12 ቢሊዮን 550 ሚሊዮን 632 ሺህ ብር ከጤና ጋር ብቻ ስጠ ብቻ አላለም። ብቻ ይህ ሀገር የአንድ አመት በጀት ጠርተ ብቻ ትላለ። አሶሳ ከተማ በቀድሞ ስሟ ማን ትባል ነበር? ወላይታ ድቻ፣ አላውቅም። አንን ገደለ። ይህ እኮ ካለማወቅም በላይ ነው። ፍቅር ሲይዛችሁ የመጨረሻ ማገናዘብ ማይችል ደደብ ነው የምትሆኑ። እኔ አይደለሁም ያልኩት፣ ኦኬ ሳይንስ ነው የሚለው ፍቅር ሲይዛችሁ በጭንቅላታችሁ ውስጥ ዶፕሚንና ኦክሲቶሲን የሚባሉት ሆርሞኖች በብዛት ይለቀቃሉ። እነዚህ ሆርሞኖች በብዛት ሲለቀቁ ደግሞ የሚያመዛዝነውን ማገናዘብ የሚችለውን የአይምሯችንን ክፍል ይጋርዱታል፣ ያወናብዱታል። ለዛ ነው በኖርማል ጊዜ አይደለም ልታደረጉት ልታስቡት እንኳን የሚከብዳችሁን ነገር ፍቅር ሲይዛችሁ የምታደረጉት። ሌላ ጊዜ ሌላ ሰው አርጎ ታይታችሁ ጭራሽ ጊዜ ነገር ብሞት አላደረግ የምትሉትን ነገር ፍቅር ሲይዛችሁ ለዛ ሰው ያለምንም ድርድር ታረጉታላችሁ። ይሄ ነገር አደገኛ የሚሆንበት ጊዜ ደግሞ መጥፎ ሰው እጅ ላይ ጣላችሁ፣ ቀን አንድ ቃል ተናግሮ ልባችሁን የሚሰብር አንድ ቴክስት ልኮ ቀናችሁን ሁሉ የሚያበላሽ ሰው እጅ ላይ ስትወድቁ፣ ያ ማለት የስሜታችሁን ቁልፍ ሁሉ ለዛ ሰው አስረክባችሁ ስትሰጡ፣ ይሄ ግንኙነት ይሄ ሪሌሽፕ የባልና የምስት ሳይሆን የባሪያና የጌታ አይነት ግንኙነት ይሆናል። ራሰው እንደፈለገ አድርጎ ያሾራችኋል። አንድ ቃል ተናግሮ ይሰብራችኋል። የእናንተ ደስታም ሐዘንም ስሜታችሁ ሁሉ ዲፔንድ የሚያደርገው ያ ሰው በሚያደርገው ወይም በሚናገረው ነገር ላይ ይሆናል። ይህ ሰው ደግሞ አውቆ እናንተ ሊጎዳችሁ ሊሰብራችሁ የሚፈልግ ሰው ከሆነ ያንን በቀላሉ ማድረግ ይችላል። ከዚህ የባሪያና የጌታ ግንኙነት መውጣት የምትችሉት ደግሞ ራሳችሁን በመውደድ ለራሳችሁ ቅድሚያ መስጠት፣ ራሳችሁን በማክበር ለዛ ሰው የሰጣችሁትን ኃይል በጠቅላላ መልሳችሁ በመውሰድ ነው። ያላችሁበትን ሁኔታ ዞር ዞር ብላችሁ አይታችሁ፣ ኖ ኖ ይሄ ሁኔታ ለእኔ አይገባኝ የምትሉ ከሆነ ከዛ ቦታ መውጣት መቻል ነው። ለብቻ ከመሆን ይልቅ እየተሰቃዩ መኖር ሊያስፈራችሁ ይገባል። ባል የለኝም ከማለት ይልቅ ደስታ የለኝም ማለት ሊያሸ ሊያሸማቅቃችሁ ይገባል። ማንነታችሁን ስታውቁ ዋጋችሁን ስታውቁ ራሳችሁን ስትወዱ ፍቅር ቢይዛችሁ እንኳን የማገናዘብ አቅማችሁ እየጨመረ ነው የሚሆነው ሶ በፍቅር ስም መሰቃየት ታቆማላችሁ። ማንም እንደፈለገ እኔ እንደዚህ አያናግረኝም፣ ማንም እንደፈለገ እንደዚህ ሊያረገኝ አይችልም ማለት ትጀምራላችሁ። ከዛ ከመሰበርም ከመሞትም ትድናላችሁ። ቀደም ብለህ አትነግረኝም ነበር? ቀደም ብለህ ብትነግረኝ ይሻል ነበር። አሮጊት ነህ እንዴ? አሁን ማድረግ ስለምችለው ነገር አውራ። አሁን ነው የሰማኸው? ቀደም ብለህ አትነግረኝም ነበር? አዎ፣ ለአንተ ስል ጊዜን ወደ ኋላ እየመለስኩ እኖራለሁ። ንጉሶዬ ቀደም ብዬ ብነግር ምን ልታደርግ ነው? ይሄ ነገር አላማረኝም ቢቀርብ ይሻላል ልትለኝ ነው? ደደብ። ምን ስል አንተ ጋር እንደምጠው እራሱ አላውቅም። ገንዘብ እንደሌለ አውቃለሁ። ተምሯል፣ አርቆ ያስባል ብዬ ነበር። ይኸው የተማርከውንም መረስተዋል። ቅርብ እንኳን አታስብ፣ ወደኋላ ነው እየተመለስክ ያለው። ቀደም ብለህ ልታውቅ የምችለው ነገር የልጅን ፆታ ብቻ ነው። ቀደም ብለህ የሚባል ነገር የለም። ቀደም ተብሎ የሚታወቅ ቢሆን ኑሮ አዳም የሆነን አስሮ ያስቀምጣት ነበር። እኔም ወደ አንተ አልመጣም ነበር። ዛሬ ደምደም ብሎኛል። ያራዳ አያቴ በገጀራ ገርፎ እንዳሳደገ ታውቂያለሽ። አንተ እዚህ ሰፈር ማን እንደሆነ ወይኔ በጣም ጉዳተኛ

Ay. አይ ቶሚ ጥሩ መተ መተ መጨረሻ ላይ ያበላሽ ባለ ሶስት ኩላሊቱ ዛሬ ልዩ እንግዳችን ነው። አልፎ አልፎ ከሰዎች ጋር ጨዋታ ስንጨዋወስ ሶስት ኩላሊት አለኝ ስላቸው ትገዛላችሁ ያልኳቸው ስለሚመስለው ከምግብ በላይ ያው ውሃ ስለማበዛ በቅጽል ስምነት አልወጣልኝም እንጂ ጃር በለኝ አቡተው ሲክሊፕ ስጠኝ ስለው ጊዜ እኔ ለአንተ ሲክሊፕ በምሰጠው እብድ አይደለሁም። ጥቤ፣ ወደ ስራ ገባ። እኔ ራሴ በጣም ደብቄ ያቆየውት ከ16 ዓመት በፊት የነበረ ሚስጥር ነበረ። ይሄንን ኢቢኤስ ከሰው ባሻገር ኩላሊትን የማፈላለግና ይህን ታሪክ የማውጣት ሚስጥር ስላገኘ በጣም ተገርሚያለሁ። የዛን ጊዜ ምናልባት በዓለም ላይ የነበሩት የኩላሊት የባለሶስት ኩላሊት ሰዎች ከሶስት አይበልጡም ነበር። ባለቤቴም፣ ከዛ በኋላ እናቴም፣ ቤተሰቦችም ስነግራቸው የሚገርም ነገር እንደ አዲስ ፍጥረት የማየት ነገር ነው። የሚገርም ነው። የመጀመሪያ ጊዜ ምር ሶስት ኩላሊት ሰምቼ አላውቅም። አንድ ሁለት፣ አዎ፣ ሶስት ግን በጭራሽ ሰምቼ አላውቅም። ራሱ ጀመረ። ወይኔ ወይኔ፣ ሄደ ሄደ። ይኸው እሱ ነው የጨዋቴ ጠሪ፣ የዘፈኖቼ ባለቤት እሱ ነው። እሱ ነው የበሬዎቹ ገበሬ እሱ ነው

አታልቅሺ በቃ አይደለም እንዴ? ሌላ ፈለጋችሁ እኮ በቃ አታልቅሺ። እናንተ ምን ሆናችኋል? አታልቅሺ እናቴ፣ በቲቪ ደረጃ ያዘ አታልቅሺ። በቃ እናንተ አበዛ። አሁን እየመጣ ነው፣ ትወ ነው፣ ይሄ ነው። ኢቤስ ቲቪም ሄደዋል። አሁን ላይ ኢቤስ ቲቪ ስርጭቱን አቅሟል። አንድ ፕሮግራም አስተላልፎ ነበረ። ከዛ ፕሮግራም ጋር በተያያዘ በጣም ብዙ ነገር ውስጥ ነው ያለው ቲቪ ቻናሉ። ኢትዮ ሳት ላይ ስትሪም እየሆነ አይደለም፣ ተቋርጧል። ኢቤስ መግለጫ ሰጥቷል። እስኪ ጉዳዩ እየተጣራ ነው ይለቅና ይሄ ጉዳይ በሰፊው እንመለከታለን። ሙሉ ስሙ ከነያችሁ ነገር የቅዱስ ገብርኤልን ጨዋታ ነው የሚመስለው የሱ ስም ተጻፈ ነው ተጻፈ፣ ያ ባትሱ መዝገቡ ነው ተጻፈ፣ መዝገቡ ይነበብ። ዋው! እንደዚህ እናንተ የምታውቁት ከልጁ ስም እስከ አያት ድረስ ያለ የሚገርም ስም ካለ ኮሜንት ላይ

ይሄ ጀልጋ ጋር ፍሬድ ታዲያ ምን አስደነገጠሽ? ኤክስ እኮ ይኸውልሽ፣ ኤክስ ምን ማለት ነው? ቃሉ እራሱ ያለፈ ማለት ነው። ብዙ ጊዜ ደግሞ የሚያልፈው ምንድን ነው? ስህተትና ምን መከራ። መከራ አሳላፊ ደግሞ ማነው? ነው እግዚአብሔር ሴትዮልሽ አንቺን ያናግረው በቃ ተረጋጊ፣ እናት እናቱ። የሲኦል ወላፈኑ ያቃጥላል። አበረድሽኝ እኮ እናቴ። ሲኦል በር ላይ ምን እንሰራለን? ሰሚ ይሁንዲሽ ጉዳይ አይነት ይሽዋል። ልክ እዛ ላይ እንዳለችው እንዳምሮ ጋር ለፍሬንድ ልቀለች ተፈነክተን አለች። ነው ነው። ምክንያቱም ብዙ ጊዜ በፈረንጅኛው ክሊንግ የሚሉት ቃል አለ። በጣም ከአንድ ሰው ጋር አላግባብ በተጣበቀን ቁጥር የራሳችን ማንነት ለዛኛው ሰው ሬዲ ሙሉ ለሙሉ ሸጠናል እና በዛ ረገድ እንኳን ብናየው አንድን ጓደኛ ስንቀርብ በጣም ኤክስትሪም ወይም ደግሞ በጣም ፅንፍና አጥናፍ የያዘ መውደድን ካሳየ፣ አሃ ይሄ አጥናፍ በአንድ ጀንበር የመጣ ነገር አይደለም። ምን ይዞ የተከተለ ነው ማለት መቻል አለብን። ሁሉም ሰው መጥፎ አይደለም። ሁሉም ሰው ሁሉም ሰው የዋህ አይደለም። አንድን ሰው ሲቀርቡን፣ ያው መቼስ ብዙ ጊዜ የሚፈልጉትን ነገር ለማግኘት በመልካም መንገድ ነው የሚደልሉና እንደነዚህ አይነት ሁኔታዎችን እንዴት አድርገን መቆጣጠር አለብን የሚለው ለራሳችን መፈተሽ አለብን። ያን ርቀት በአግባቡ ማቆየት ማስጠበቅ አለብን። በጣም ካራቅናቸው ሰውኛ የሆነውን አቅራቦት ልናጣ እንችላለን። በጣም ስናቀርበው ደግሞ ሚዛኑን ያልደፋ ወይም ደግሞ ከልክ ባለፈ በሆነ ኤነርጂ ሰጥተን እኛው ራሳችን ድፍት በጣም ሊተመችኝ ጓደኛን በዚህ ርቀት ትንሽ ያስፈልጋል። ሙሉ በሙሉ ጥሩ አይደለም ነው አሪፍ ቲፕ ነው።

ወይ በዚህ ወይ በዚህ ሊመጣ ይችላልሽ። ብቻ አንተ አይነን አንቅተህ ጠብቅ። ወይ በዚህ ወይ በዚህ ጥቁር መኪና ካየህ ትነግረኝና ወደፊት ፍት እንሄዳለን ሁለታችን። ምንድን ነው ሰው እንደዚህ የምታስደነግጥ? በጣም ነው እንዴት ይቸገር። በጣም ነው ይቸገረኝ ወንድሜ፣ በጣም ነው ይቸገረኝ። ትንሽ ምንም ያን ስትቸገር፣ ህይወት ፈተና ሲበዛበት ምናምን ሁሉ እግዚአብሔር የሆነ ነገር እያዘጋጀልን ነው ማለት አይደለም ብሎ ልትሞትም ትችላለህ። ይቀርታ አቤት ተዘብዝፈ የሚመጣል ለምን የለም ሰርተ ጥረ ግረ ብላ ነው የሚለው መጻፍ ተስፋን አሳየው ጥረትን አሳየው የሆን ነገር ሰርታ አሳየው እሱ ሶስት ጥፍ ደርቦ ይሰጣል ምንም ስብከት ምናምን ሲቹዌሽን አይደለም ከገባ ይግባ በማየውን ይሄ የአበሻ ተረት ከፈጣሪ ጋር ተጣላ አቦ የሸረፋ ልጅ መኪና ገዛ አልহামዱሊላ ያቺ ነፈረንጃ ሄያ አለላት ገዛት ግን ኢሉሚናንቲ ነው አሉ አይናፈር ነው እሱ አይ የሰይጣን አምልኮ ነው

እውነት አንዳንዱ ጓደኛ ሰው ብር ይልካል። ሪል ምትልኩ አላችሁ ምን ምትልኮ አላችሁ። ለእኔ ግን ይጠቅመኛል። ቲክቶክ ላይ ዋይዲቶም ብላችሁ ሜንሽን አድርጉኝ። ወይንም ደግሞ ዋይዲቶም ብላችሁ የእኔ ፕሮፋይል ያለው ቲክቶክ አካውንት አለ፣ አት ዋይዲቶ ማለት እሱ ላይ ቪዲዮ ላኩልኝ። እዚህ ዜ ላችሁ መጣና ሪያክት እናደርጋለን። እናንተን ሜንሽን አደርጋለሁ። ለምንድን ነው የሰው አጥር ስር እየሄዳችሁ ዝም ብላችሁ ምትሸኑት? ፕሮባብሊ አለም ላይ ያለውን ነገር ሁሉ በመፍጠርና በመጠገን ዝለን ነው የሚሆነው። ቀጣይ ጥያቄ፣ ለምንድን ነው ሴቶች ብቻቸውን ሲዝናኑ ልክፈል እያላች የምታስቸግሩት መክፈል ማስቸገር ሆነ ደግሞ ይህ ችግር ቢሆን ራሱ ሁሉንም ሴት አይወክልም ቆንጆቹ ብቻ ነው የሚከፈልላቸው ለእነሱ ደግሞ ችግር የለም እናስቸግራቸዋል ቀጣይ ለምንድን ነው እስካሁን ድረስ መንገድ ላይ የምትላከፉት ለምንድን ነው መንገድ ላይ የምንችለ ሚሚሚ አላውቅም በቃ የሆነ ሀይል አለ ካልተመጨሽ ባልሰማ ማለፍ ነው ቀጣይ ጥያቄ ለምድሮች የት ምታደርጉት ቪኤት የማግኘት እድሉ እያለኝ ዲክስ አልመርጥም። ይቅርት ዲክሱን አቃጥየው ነው መሄደው። ቀጣይ ጥያቄ ለምንድን ነው ሴት ልጅ ዴት ለማድረግ ማታን የምትመርጡት? ቀን ስራ ስለምንውል። ቀጣይ ለምንድ ነው ጥፍራችሁ የምታሳድጉት? ለማከክ ነው። የሚሆነው ታዲያ ብሎን አይፈታበት። መልሶቹ እነዚህ ናቸው። ቤተሰቦች የዛሬ ቪዲዮ ያያችሁትን ይመስል ነበር። እንዴት ነበር? ከተመቻችሁ ላይክ አድርጉ። እዚህ ድረስ አይታችሁ ከመጣችሁ ወዳችሁ ተርማ ነው። ስለዚህ ሁላችሁም ላይክ አድርጉ፣ አሳውስተት በነፃነት ኮሜንት አድርጉ። ቪዲዮ ለወዳጅ ዘመዶቻችሁ ሼር አድርጉ። ለዚህ ቻናል አዲስ የሆናችሁ ቻናሉ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ሰላሙን ጤናውን ብዝት አድርጎ ቻው።